ሀሳቦቻችን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዞላችሁ የመጣ ነው። እንግዲህ የጨነቀለት የሆነው የራሺያ ጉዳይ ነው። እንግዲህ አሜሪካኖቹ ራሺያን ድባቅ ለመምታት 300 ቢሊዮን ዶላር በላይ መሳሪያዎችን ወደ ዩክሬን አጓጉዘዋል። ስፍር ቁጥር የሌለው መሳሪያ ከጀርመን፣ ከፈረንሳይ፣ ከጣልያን፣ ከስፔን ከሞላ አውሮፓ ወደ ዩክሬን ገብቷል። እቺ የኔን ጥፍር ምታክል እንኳን መሬት ዩክሬኖቹ መውሰድ አልቻልም። ይልቁንም ሰላሳ በመቶ የሚጠጋው በትንሹ 25 በመቶ የሚጠጋ የዩክሬን መሬት ራሺያኖቹ በቁጥጥር ስር አውለዋል። እንግዲህ አሜሪካኖቹም አውሮፓኖችም ራሺያን ለማስፈራራት ሞክረዋል፣ አልተሳካም። የራሺያን ቢሊዮን ዶላሮች ለመዝረፍ ሞክረዋል፣ አልተሳካም። ራሺያን ለመለማመጥ ሞክረዋል፣ አልተሳካም። እና አሁንም እንግዲህ ተስፋ አልቆረጥም ይሄ ነገር ያው እየፎጭ ጦሬ ነው የሆነው። ይሄ ነገር እየፎጭ ጦሬ ታጥፎጭቃ ታጥፎጭቃ እየፎጭ ጦሬ፣ የጨነቀለት ነው የሆነው። ራሺያ ነው ራሺያ እንትን አሜሪካ ነው ራሺያ ጉዳይ የጨነቀለት ነው ነው። ምን ያደርጉታል? ይሄ የብረት ቆሎ ነው፣ የማይታኝ ጉዳይ፣ የማይዋጥ ጉዳይ፣ የብረት ቆሎ ነው የሆነው። የራሺያ ጉዳይ የጨነቀለት ነው። የሰሜን ኮሪያ ጉዳይ የኢራን ጉዳይ የቻይና ጉዳይ ቻይናን ምንድን ያደረጉት? ፈረንሳይ ትላንት፣ ሰሞኑን የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ወደ ቻይና ሄዶ በከፍተኛ አቀባበል ሲተቃቀፍ ሲሳሳም ኮርማ፣ ከዛ ሲመለስ ምናል በቃ የቻይና ነገር አልሆነም። ምናል ሞላ አውሮፓ በራሽያ በቻይና ገበያ ተጠሎቆሎቀል። ሞላ አውሮፓ ፈረንሳያች ጀርመኖች አውሮፓያኖች በሙሉ ሰላሳ አንድ የአውሮፓ አገር የቻይናን ገበያ መቆጣጠር አልቻልንም፣ ስለዚህ ቻይና ይህን ነገር የሆነ መላ ካልፈጠረችልን እኛም እንደ አሜሪካ በቻይና ላይ መቶ ፐርሰንት ማቀብ እንጥላለን። ከዚህ በፊት ቻይናዎች ላይ እንደምታውቁት አሜሪካኖቹ ሀምሳ ፐርሰንት፣ ሰባ ፐርሰንት፣ ሰማንያ ዘጠና መቶ ፐርሰንት እያለ ማቀብ ሲጥሉ ነበር። ነገር ግን የቻይና ነገር የማይቆረጠም የብረት ቆሎነ የሆነ የጨነቀለት ነው። ማቀብ ይጥላሉ ቻይና ላይ መልሶ ቻይና ሊሎ ማመጣሉ። ጠላቶቹ ሊያጠቆም ይፈልጋሉ፣ ሊያጠቆም ይፈራሉ። ሊያጠቆም ይፈልጉ ስለሚጠሉ ነው። ሊያጠቆ የሚፈሩት ደሞ በቀለህ አደገኛ ስለሆነ ነው። ሆድህን ቀነስ፣ ልብህን ወንድ። ስትሆን እንደዚህ ነው የሚሆነው። ሆድን ቀንስ። እኛ አበሾች የተቸገርን ይሄ ነው። ሆዳችን እንደ ራሺያ ካርታ ተለጠጠ። ለምናምነው እውነት መኖር አቃተን። ለምናምነው እውነት መኖር አቃተን። ለሆዳችን ተንበረከክን። ባንዷነት፣ ሆዷምነት፣ ከሃዲነት ሞላን። ጭንቅላታችን፣ ልቦናችን፣ ሆዷችን የብረት ቆሎ፣ የጨኖ ቆለት ናቸው። ቻይናና ራሺያ ለሞላ ዓለም በጠላትነት ለማያቸው የማይቆረጠሙ የብረት ቆሎዎች ናቸው። አሁን አሜሪካ ሰሞኑን አዶራዳሪ ብላ ወደ ራሺያም ወደ ዩክሬንም የሀያ ነጥብ የአስር ነጥብ የአምስት ነጥብ የሰላም ሰሙነት ድርድሩ በዚህ ገብተው በዚህ ወጥተው አይሰቀም። እኔ ይህን ጦርነት በሃያ አራት ሰዓት አስቆመዋለሁ ብለው ነበር ትራምፕ። በሃያ አራት ሰዓት አይደለም በአራት ዓመትም አይቆምም። ራሺያ ነች ካልፈለጉ በቃ ራሺያ ነችው ካልፈለጉ እንኳን በሃያ አራት ሰዓት ቀርቶ በአራት ዓመት አይቆምም። የራሺያ ጦርነት በቃ ተወስኗል፣ ግድ ነው። ራሺያ የፈለገችው ብቻ ነው የሚሆነው ከዛ ውጭ አለ መጥፋት ነው፣ ሌላ አማራጭ የለም። ምንም አማራጭ የለም። እና ሞልሶ ዩክሬንን መውቀስ ጀመር። ዩክሬንን መውቀስ ታስታውሱ እንደሆነ ከዚህ በፊት ዶናልድ ትራምፕና ፑቲን በተገናኘ ጊዜ ይሄ በጣም ጠንካራ መሪ ነው፣ ራሺያ በጣም ምርጥ ወዳጅ ህዝብ ነች ምናምን ብለው፣ ሳምንት አልቆየም ሚሳኤል ነው ማስታጥቀው ለዩክሬን። ራሺያ መቆጥቀጥ አለባታል። የጨነቀለት መሆኑ ጉዳዩ ነው ጠፍቶት እኮ አይደለ። የራሺያ ጉዳይ የጨነቀለት ነው። ምንም የሚደረጉ መላ የለም። እሺ፣ ራሺያ ጌቶች፣ ምንድን ነው የምትፈልጉ? እሺ ከማለት በቃል ምንም መላ የሌለው ጉዳይ ነው። ማስፈራራት ማይሰራ፣ ማቀብ ማይሰራ፣ መሳሪያ ማቀበል ማይሰራ። በሁሉም ተመክራል። የጨነቀለት ሆድን ቀነስ ሲያደርገ ልባም ህዝብ ልባም ህዝብ። በእውነት በእውነት በእውነት እኔ እኔ እንጃ ያስቀናል። ለነዚህ ለራሽች፣ ለቻይነች፣ ለኢራኖች እንደ ሁኔታ ፍልስጤሞች። ምን አይነት ልብ፣ ምን አይነት ወንድነት፣ ምን አይነት አገር ወዳድነት፣ ምን አይነት ጭንቅላት ያስደንቀ ተንቆጠቆጠ ዓለም እንደዚህ የጨነቀለት ነው። አይሆንማ የጨነቀለት ነው ያለ ዳኛው ያለ የጨነቀለት የማይቆረጠመው የብረት ቆሎች መቼ ነው? እንደዚህ ምን ሆነው እንደው በእኛ እንኳን በአፍሪካ ውስጥ እንደዚህ ያለ ህዝብ ይፈጠር ይሆን? እነ ዝም ብሎ በአይናችን ለማየት እንደው ጉድ ብለን ለመሞት ይፈጠር ይሆን? አፍሪካ ውስጥ እንደው ከዚህ ቢሊዮን ምናምን ህዝብ ውስጥ ይፈጠር ይሆን እንደዚህ አይነት

እሺ በቃ እሺ እሺ ብለው ነበር። ለትራምፕ መልሰ ጸጾታቸው። ለምን ራሺያ የማትቆረጠመው የብረት ቆሎ ነች። ከራሺያ ጋር መግጠም የጨነቀለት ነው። ከቻይና ጋር መግጠም የጨነቀለት ነው። መግቢያ ታጣለ። መግቢያ ታጣለ። የምትናገረው ታጣለ። የምታወስበው ታጣለ። እና በጣም የሚጎርም ነው። በጣም የሚደንቅ ነው። አሁን አሜሪካኖቹ ሌሊትና ቀን የሚሰድቡት ማንን ነው? ዞሎንስኪን ነው። ማንን ትችላለህ? ሚስቴን። ሁሉም እየጠፈጠፈው እያለቀሰ የሚገባ አንድ አባወራ እኮ ነው። እንደዚህ ያለ አረ አንተ ሁሉም ይደበድበሃል፣ ማንንም አችልም ማለት፣ አረ ሚስቴን ይችላታል። እና አሁን አሜሪካኖቹ ባለ አስር ነጥብ፣ ባለስድስት ነጥብ፣ ባለ ሃያ ነጥብ፣ ባለ ምናምን ነጥብ ምናምን እያለ የሰላም ስምነቱ ያመጣል። ሁሉም የሰላም ስምምነት ግን ዩክሬን መሬቷን እንድታስረኩብና አሸ ወይና እንዲሆኑ ሰላም እንዲወርድ ነው። ሎምን እየፈጭ ጦሪነ የሆነው የራሺያ ጉዳይ ቢሉት ቢሰርጥ ቢሉት ቢሰርጥ ከፀሐይ በታች ያልተሞከረ ነገር የለም። አስር ሺህ ማዕቀብ አይታችሁ ታውቃላችሁ? ኢትዮጵያ ላይ እኮ አስር ማዕቀብ ቢጣል ያበቃልን። አስር አስር ሺህ ማዕቀብ ማን ነው የሚያምነው? አሁን ለህዝባችን ስንነግር እኮ ብሽሽልበት አስር ሺህ ማዕቀብ ማንም አያምነ፣ ግን ያንበረክከዋል። ለምን ሆዳቸው ቀነስ አድርገዋል። ሆዳቸው ቀነስ ለክብራቸው ሙትት የሚሉ ህዝቦች ናቸው። የሚያስደንቅ የሚያስደንቅ ነው። እንደው በሳምንት አንድ ቀን ስለ ራሺያ ብቻ ስለ ቻይና ብቻ የምናወራበት ዝግጅት ይኖረን መሰለን። እውነት እውነት እውነት እውነት፣ አይቆጨውም። በእርግጠኛ ትብሉ እንደ የእኛ ህዝብ አይቆጨውም። ምንም አይመስለንም። ምንም በቃ። ምን እንደነቀ እንደነቀ አይተው ቀን እንደኛ እኮ ነው። ቁጥረን የራሺያ ቁጥር እኮ እንደኛ እኮ ነው። ታሪካቸው እኮ እንደኛ ነው ታሪካችን ይመሳሰላል። ሃይማኖታችን ባህላችን ይመሳሰላል። ብዙ ነገራችን፣ ቁጥራችን ይመሳሰላል። ከቻይና ጋር እዚህ ጋር አለመሳሰሉ ያ እንዴት ላመሳስለው እና በጣም እውነት፣ በጣም በጣም የሚያስደንቅ ነው። ተጨነቅ ዓለም፣ ተጨነቅ ምን እናርግ። እነዚህ ቻይነችን ምን እናድርጋል። ማዕቀብ ቢጥሉም የሚሆን አይደለም። ቢያስፈራሩ የሚሆን አይደለም። ተንኮል ሴራ ቢጦመጦሙ የሚሆን ነገር አይደለም። እንደ ምንም እንደው የጨነቀለት መያዣ መጨበጫ የሌለው መላ የሌለው ትካዜ ብቻ እና በጣም ነው የሚያስቀን፣ ነው በእውነት ያስቀናል። እና እውነቱን ለመነጋገር ለመማር ነው እንዲህ እንዲህ አይነት ነገሮችን የምናነሳው፣ እኛን ራሳችን በመስታወቱ ለማየት ነው። ለታሪክ እኮ እኛም ትልቅ ታሪክ የነበረን ትልቅ ክብር የነበረን ትልቅ ስልጣኔ የነበረን ትልቅ መሬት የነበረን ኢትዮጵያ ይህች አልነበረችም። በነገራችን ላይ የታሪክ መጽሐፍቶችን ጎልበጥ ጎልበጥ ስታረጉ ኢትዮጵያ አሁን ከነበራት የመሬት ስፋት አስር እጥፍ የምትሰፋ ትልቅ አገር ነበረች። በጣም ትልቅ አገር። እኔ ያልኩት ሰው አውሮፓ ነች። የጻፎቶችን መጽሐፍቶችን ብታይ አታምንም። እኛንን ወይ ነው የምትሉ ግን ነበረን ትልልቅ ቅርስ የነበረን ለክብራችን ለአንድነታችን የምንሞት ትልቅ ህዝቦች ነበርን። ምንነካል የሚል ትልቅ የጥያቄ ምልክት አስቀምጠን ብንዘገ ይሻላል። ይህን ጉዳይ ይህን ሀሳብ ሀሳብ ሲሞቻችሁ ላይክ እና ሼር አድርጎት ቤተሰቦች፣ እናንተም ደግሞ የሚሰማችን ሀሳብ አስቶቶቻችን ኮሜንት ሴክሽን ላይ እንድታስቀምጡልኝ በትትና እጋ ብዛቻ አለ የእናንተ ሀሳብ በብዙ ያግዘናል፣ ይረዳናል። ወዳች አለው ይሞቻችው ፒስ